ሰላም ውድ ተማሪዎቻችን፣ ዛሬ ደግሞ ይዤላችሁ የመጣሁት የስድስተኛ ክፍል የ2017 ዓ.ም አማርኛ ሞዴል ፈተና በኮልፌ ቀራኒው ክፍለ ከተማ የተዘጋጁ ጥያቄዎች ናቸው እና ክፍል ሁለት ነው ይዤላችሁ የመጣሁት። ከዚህ በፊት ባለው ክፍል አንድ ቪዲዮ ላይ ከአንድ እስከ ሀያ ያሉትን ሰርቼላችሁ ነበረ። አሁን ደግሞ ከ21 እስከ አርባ ወይም እስከ መጨረሻ ያለውን የመጨረሻውን ክፍል ይዤላችሁ መጥቻለሁ። እንደተለመደ ወደ ቪዲዮ ከመሄዳችን በፊት ላይክ እንዲሁም ሼር ማድረግ እንዳትረሱ። ለቻናሉ አዲስ የሆናችሁ ሰዎች ወይም እስካሁን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግ፣ ቪዲዮዎች ሲሰሩ ደግሞ እንደዚህ አይነት ቪዲዮዎች እንዲደርሷችሁ የደውል ምልክቷን መጫን አይርሱ ማለት ነው። በቀጥታ ወደ ቪዲዮ እንሄዳለን። አንደኛው የሶምሶን አባት ዝግባ ያክላል። የተሰመረበት ቃል በአረፍተ ነገር ውስጥ የሚሰጠው ፍጅ የቱ ነው ይላል። ሀ አጭር፣ ለቀጫጫ፣ አምር ግዙፍ መዛፍ ይላል። ስለዚህ የሳምቶን አባት ዝግባ ያክላል ከተባለ፣ ዝግባ የሆነ ግዙፍ ነገርን የሚወክል እንደሆነ እንረዳለን። ስለዚህ ግዙፍ መሆኑን ነው እንጂ ቀጫጫ አይደለም፣ አጭር ማለት ምክንያቱም፣ ዝግባ የሚባለው እፅዋት ትልቅ ነው አይደል? ስለዚህ ዝግባ ያክላል ከተባለ ትልቅ ነው የሚለውን ነገር ነው የሚወክልልን። ስለዚህ ግዙፍ መሆኑን ነው የሚወክልልን። አመርሃ ይሆናል ማለት ነው። ግን ዝግባ ያክላል ሲባል ዛፍ ያክላል ዛፍ ነው እያለን አይደለም። ማለት ትልቅ መሆኑን ነው እንጂ ዛፍ ዝግባ የዝርያ ስለሆነ ዛፍ ነው እያለን አይደለም። ስለዚህ መልሶ አመርሃ ነው። ሀያ ሁለት የሳባ ወንድም ልግመኛ ነው። የተሰመረበት ቃል ልግመኛ ይላል። አውዳዊ ፍቺ የቱ ነው? አውዳዊ ፍቺ የሚባለው በአረፍተ ነገር ውስጥ ያ ቃል የሚሰጠው ትርጉም በሌላ አረፍተ ነገር ውስጥ ሲሆን ሌላ ትርጉም ሊሰጥ ይችላል በዚህኛው አረፍተ ነገር ውስጥ ደግሞ ሌላ ትርጉም። ስለዚህ አውዳዊ ፍቺ ማለት እንዳገባቡ ያለው ፍቺ እንደማለት ነው። ስለዚህ በዚህ አረፍተ ነገር አገባብ ትርጉሙ ምንድን ነው? ሀ ጎበዝ ይላል ለታታሪ፣ ሀምርሃ ሰነፍ፣ መሀና ላይ ይላል ጎበዝ አይደለም። ልግመኛ ሲባል ብዙ ጊዜ እንዲሁ ትርጉሙን ስንወስደው ምን አይነት ነው? ልግመኛ ማለት ነገሮችን ለማድረግ እሺ የማይል ሰው ነው አይደል? ከዛ በዚህ የሳባ ወንድም ልግመኛ ነው የሚለው ከጎበዝ ከታታሪና ከሰነፍ የቱ ይቀርበዋል? ሰነፍ የሚለው ሰነፍ ነው። እሺ አይልም ነገሮችን አያደርግም ማለት ነው። ስለዚህ መልሱ አመራ ይሆናል ማለት ነው። ሀያ ሶስተኛው ችግኝ ኦች ም የሚለው ቃል በማጣመር ሲነበብ ዳሽ ነው ይላል። ችግኝ ኦች ሲል ምን ይሆናል? አንድ ላይ ችግኞች ይሆናል። አለ ችግኞች፣ ከዛ ም ችግኞች፣ ም ችግኞችም ስለዚህ ችግኞችም ይሆናል ማለት ነው። ሀ ችግኝም፣ ይሄ ይሆንም። ለ ችግኛችን፣ ይሄ ይሆንም። አመራው ችግኛም፣ ይሄ ይሆንም። መ ችግኞችም፣ ልክኛ እንደሰራ ነው ማለት ነው። ልክኛ እንደሰራ ነው ማለት ነው። ስለዚህ መልሳችን መ ይሆናል ማለት ነው። ችግኞችም ይሆናል። 24 አካባቢ የ አችን የሚለው ቃል በማጣመር ሲነበብ ዳሽ ነው ምናለ አካባቢ አካባቢያችን አይደል አካባቢ አካባቢያችን ይሆናል መጀመሪያ አካባቢያችን ከዛ ሌላ ማን አለ ሌላ ድጋሚ ሌላ ን አለች ይችላል አካባቢያችንን አካባቢያችንን ይሆናል ማለት ነው ሀ አካባቢያችን ይሄ አይደለም ለ አካባቢዎችን አይሆንም ሀመር ሀ አካባቢን አይሆንም መ አካባቢያችንን አይደል ለይመጣለን ስለዚህ መልሱ እንደዚህ ይሆናል። መጀመሪያ ምርጫውን ከማይታችሁ በፊት ራሳችሁ ገጣጥሞ ለማንበብ መሞከር ማለት ነው። ሀያ አምስተኛው አል ተፈጸሙ ኡ ብአትም የሚለው ቃል በማጣመር ሲነበብ መጀመሪያ ደረጃ ሙ እዚህ ጋር መግባት የለባትም ተፈጸመ ነው። እሺ ምክንያቱም ተፈጸሙ የሚባል ነፃ ምላድ የለም ተፈጸመ ነው እንጂ ስለዚህ አልተፈጸሙ ኡ ብአትም የሚለውን ምን ይሆናል መጀመሪያ አል አልተፈጸሙኡ ሙኡ ማለት አልተፈጸሙ ይሆናል። አልተፈጸሙ ብአትም አልተፈጸሙ ባአትም። ስለዚህ አልተፈጸሙ ባትም ይሆናል ማለት ነው። አልተፈጸሙባትም ይላል። ሀ ለአልፈጸሙም፣ አመሩ፣ አልፈጸሟትም፣ አልፈጸሙትም፣ መልስ የለም ይላል። ስለዚህ ምርጫውን በማየትም በቀላሉ ማግኘት ትችላላችሁ። መልሳችን ሀ ይሆናል፣ አልተፈጸሙባትም የሚለው ሀያ ስድስተኛው ከተዘረዘሩት ቃላት በትርጉም የማይመሳሰለው የቱን ይላል ሀ አበጠ ለተነፈገ አምሯ ተቀተተ መተነፋ ስለዚህ ስናየው በትርጉም ከአራቱ የማይመሳሰለው የት ነው ተነፈገ የሚለው ነው ምክንያቱም ተነፈገ ለሽታ ነው ይሄ ተነፈገ ይህ ነገር ምናም ሲባል ሸተተ በጣም የሚያስጠላ ሽታ ነው ብዙ ጊዜ የምንጠቀምበት የማስጠላ ሽታን ለመግለጽ ተነፈገ እንላለን። ጥሩ ሽታንም ልንገልጽበት እንችላለን። አበጠ ማበጥ ነው አይደል? ያው ማበጥ ማበጥ ነው። ተቀተተ ደግሞ ብዙ ጊዜ አሁን ሆደ ሲያምሰው፣ ሆዱ ሲነፋበት ተቀተተ ሊባል ይችላል። ይንቃል፣ ብዙም ጥቅም ላይ ባይውልም እንደዛ ይሆናል። ደግሞ ተነፋ እሱም ሆነ። ስለዚህ ሦስቱ የማበጥ ነገር ላይ ስለሆነ የሚያተኩሩት፣ መልሳችን ከአራቱ የማይመስለው ተነፈገ ነው። ለ ይሆናል ማለት ነው ሰባተኛው በትርጉሙም በትርጉሙ ሆነ በአገባብ ልዩ የሆነው የቱ ነው ይላል። ሀ አዛውንት ለሽማግሌ ሀመር አረጋዊ መወጣት። ይሄ ቀላል አይደል? አዛውንትም ሽማግሌም አረጋዊም ተመሳሳይ አይነት የእድሜ ክልል እንገልጽባታለን። ብዙ ጊዜ አንዱን አንዱን ለአንዱ እያቀያየርን መጠቀም ይቻላል። አዛውንት ያለውን ሰው ሽማግሌ ልንለው እንችላለን፣ አረጋዊም ልንለው እንችላለን። ግን የተለየው ወጣት የሚለው እድሜው ይለያል ማለት ነው። ስለዚህ መልሳችን ወጣት ነው። 28ኛው እሳት ለሚለው ቃል ፍካሪያዊ ፍቺው ዳሽ ነው ይላል ፍካሪያዊና እማሪያዊ ፍቺ የሚባል አለ ምን እና ምን አልኳችሁ ፍካሬያዊና እማሪያዊ ፍካሪያዊ የሚባለው ምንድነው ይሄ ልክ እንደ ወርቅ አይነት ነው ማለት ሰምና ወርቅ አለ አይደለ ቀጥተኛ ያልሆነ ትርጉም ቀጥተኛ ያልሆነ ትርጉም ያለው ምን ይባላል? ፍካሪያዊ። እማሪያዊ ደግሞ ቀጥተኛ ትርጉሙ ማለት ነው። ትርጉሙ ለምሳሌ አሁን የእሳት ቀጥተኛ ትርጉሙ ምንድን ነው? እሳት ማለት የሚነድ አይደል? የሚነድ የሚያቃጥል ነበልባል ያለው ልንለው እንችላለን። ከዛ ደግሞ እሳት ቢለው ቀጥተኛ ባልሆኑት እች ልጅማ እሳት ናት ቢባል ምንድን ነው? ፈጣናት እያልን ነው አይደል? ቀልጣፋናት ፈጣናት ሚለውንም ይወክልናል። ሱ ፍካሪያዊ ይባላል። ስለዚህ ለእሳት ፍካሪያዊ ፍቹ የቱ ነው? ሃ የሚያቃጥል፣ ለቀልጣፋ አመራ፣ ነበልባል መ የሚፋጭ። ስለዚህ ሃ አመራና መ ምንድናቸው? እማሪያዊ ፍች ነው፣ ቀጥተኛ ትርጉሙ ነው የሚነግረን። ግን ለቀልጣፋ የሚለው ፍካሪያዊ ፍችውን ነው የሚነግረን ማለት ነው። ስለዚህ እሳት የሚለው ፍካሪያዊ ፍችው ቀልጣፋ ነው። ሃያ ዘጠነኛው ርባጸት ገያህ የሚባል የተዘበራረቀ ፊደል አለ ከዛ ስናገጣጥመው አንድ ቃል የሚሰጠን ማለት ነው። ስለዚህ ይህንን ቃል ትርጉም እንደሚሰጥ ተደርጎ ሲዋቀር ዳሽ ነው ይላል። ፀትገ ያህባር ሀ እንደዚ ይላል። እንደዚህ የሚባል ትርጉም ያለው ቃል የለም። ይሄ አይሆንም። ለትፀገ ያህባር እንደዚህ የሚባል ትርጉም ያለው የለም። ሀመርሃ ባርጸትገያ እንደዚህም የለማ። መገጸ ባህርያት ገጸ ባህርያት ትርጉም የሚሰጥ ስለዚህ በቀላሉ እነዚህን የተዘበራረቁትን ትርጉም ወደ የሚሰጥ ለመቀየር አትጣሩ። ራሳችሁ ዝም ብላችሁ ሄዳችሁ ምርጫውን እዩና ትርጉም የሚሰጠውን ማክበብ ነው ማለት ነው። ስለዚህ ገጸ ባህርያት የሚለው ይሆናል ማለት ነው። በስትክክል ሲጻፍ ሰላሳኛው ሀጽ መፍ የሚለውን ደግሞ ስናረገው ይላል ሀ ጽመፍ ሀ አይሆንም። ለመሀጽ ይህም አይሆንም። ሀመሩሀ መጽሐፍ ይህ ይሆናል። መመልስ የለም መጻሕፍት መጽሐፍ የሚለው ነው። ሌላኛው ምንባብ ነው። ምንባቡን አንብበን ከዛ በምንባቡ መሰረት ጥያቄዎች አሉ እርሱን እንሰራለን ማለት ነው። እናንብበው። ሰነድ የሰው ልጅ ገጠመኝ ማንጸባረቂያ፣ የሰው ልጅ የህይወት መልኮች መገለጫ ነው። የሰው ገጠመኝና የህይወት መልክ ደግሞ ስፍር ቁጥር የለውም። ህይወት ባለብዙ ፈርጅ ባለብዙ ቀለም መሆኑም ግልጽ ነው። ስለዚህ የስነ ጽሁፍ ክልል እዚህ ድረስ ተብሎ ሊገደብ አይችልም ማለት ነው። ስነ ጽሁፍ ማንኛውም የሰው ልጅ ገጠመኝ የተከሰተንና ሊከሰት የሚችል ነገር እንዲሁም በሰው የምናብ አድማስ ሊሆን ይችላል ተብሎ የሚታሰብን ነገር ሁሉ ሊያካትት ይችላል። መጠና ሪው እጅግ ሰፊ ብቻም ሳይሆን ገደብ አልባ ነው። የሰው ልጅ ተግባራት፣ በምናቡ የሚፈጥረው፣ በአለም ላይ ያሉ ፍጡራን በሰውና በሰው መካከል የሚፈጠሩ ግንኙነቶች በስነ ጽሁፍ ውስጥ እንዳስፈላጊነታቸው ሊካተቱ ይችላሉ። ስነ ጽሁፍ በነዚህ በተጠቀሱት ግንኙነቶች ውስጥ የሚካተቱትን ተቃርኖችንና ህልውናዊ ትግሎችን ይይዛል ይላል። ምንጭ ዘሪሁን አስፋው የስነ ጽሁፍ መሰረታዊያን ከተባለ መጽሐፋቸው ላይ የተወሰደ ነው። እንግዲህ በሱ መሰረት እንሰራለን ማለት ነው። 31ኛው የስነ ጽሁፍ ክልል እዚህ ድረስ ነው ተብሎ ሊገደብ አይችልም የተባለው ለምንድን ነው ይላል ሀ ህይወት ባለ ብዙ ፈርጅ ስለሆነች፣ ለ የሰው ልጆች መገለጫ ብዙ ስለሆነ፣ አመራሃ ስነ ጽሁፍ የፈጠራ ስራ በመሆኑ ይላል። ስለዚህ በጽሁፉ መሰረት ነው የምንመልሰው። ጽሁፉ ላይ ምንድን ነበር የሚለው? ህይወት ባለ ብዙ ፈርጅ ናት ይላል አይደለ? ስለዚህ እንደዛ ስለሆነ ስነ ጽሁፍን ክልል አበጅተን እዚህ ድረስ ነው ብለን ልንገድበው አንችልም ይላል ማለት ነው። ስለዚህ መልሳችን ሀ ይሆናል፣ በጽሁፉ መሰረት እንጂ የሰው ልጅ ህይወት መገለጫ ብዙ ስለሆነ የሚለውንም ማድረግ እንችላለን። ግን ምንሰራው በጽሁፉ መሰረት ነው። ሰላሳ ሁለተኛው በጽሁፍ መጀመሪያ ላይ ያለው ስራተ ነጥብ ምንን ያመለክታል ይላል። ጽሁፉ መጀመሪያ ላይ ያለውን ስራተ ነጥብ እኒ ምን አለ ነጥብ ነጥብ ነጥብ ምንን ነው የሚያመለክተው ይላል። ምርጫውን እናየውና እንሰራለን። ሀ ሀሳቡ የሚቀጥል መሆኑን፣ ሀመር ውሀ ተቆርጦ የቀረ ሀሳብ መኖሩን ላይ የተቆራረጠ ሀሳብ መያዙን መሁሉም ይላል። እሳችን የሚሆነው ሀመር ውሃ ነው። ለምንድ ነው ሀመር ውሃ የሚሆነው? ተቆርጦ የቀረ ሀሳብ መኖሩን። መጀመሪያ ላይ ጽሁፉ ረጅም ነበረ። ከዛ ከረጅም ጽሁፍ ላይ ነው ቆርጠው ለኛ ያመጡልን ማለት ነው። ስለዚህ ከላይ ተቆርጦ የቀረ ሀሳብ መኖሩ ለማመልከት ዶት ዶት ዶት ብለው ጀመሩ። ከዚህ በፊት ሌላ ጽሁፍ ነበረ የሚለውን ለመግለጽ ማለት ነው እንጂ ሀሳቡ የሚቀጥል መሆኑን ቢሆን ኑሮ ሀ ቢሆን ኑሮ ምን ነበር የሚሆነው? ከጽሁፉ መጨረሻ ላይ ነበር ዶት ዶት ዶት ካረገ ሐሳቡ ይቀጥላል ነው። መጨረሻ ላይ ከሆነ መጀመሪያ ላይ ከሆነ ግን ዶት ዶት ዶት ያለው ተቆርጦ የቀረ ሐሳብ አለ የሚለውን ነው የሚያመለክትልን። ሰላሳ ሶስተኛው አያሌ ለሚለው ቃል አውዳዊ ፍቺ ዳሽ ነው ይላል። አያሌ ሀ፣ ትንሽ፣ ለብዙ አመራ፣ መልክ መመልስ የለም። አያሌ የሚለው ብዙ ነው የሚያመለክተው። አያሌ የሆኑ ሰዎች እዚህ ዓለም ላይ ኑረው አልፈዋል ቢባል ለምሳሌ ምንድነው? አያሌ የሚለው ብዛት ነው የሚያመለክተው ማለት ነው እንጂ ትንሽ አለም ትንሽ የአያሌ ተቃራኒ ፍቺ ነው የሚሆነው። ተመሳሳይ አውዳዊ ፍች ወይም በጽፋው ውስጥ ባለው ፍቺ ማለት ነው ብዙ የሚለው መልስ ይሆናል ማለት ነው። ሰላሳ አራተኛው ገደብ አልባ ለሚለው ሀረግ ተመሳሳይ ፍቺው ዳሽ ነው ይላል። መጨረሻ የሌለው ሀ፣ ለስርአት አልባ አመሩሃ ሀናለ መመልስ የለም ተመሳሳይ ፍቺው በጽፉ መስ ገደብ አልባ የሚለው አያልቅም ማለት መጨረሻ የለውም የሚለውን ያመለክትልናል። ሌላ ደግሞ ገደብ አልባ ከተባለ ስርዓት አልባም ይባላል። ስርዓትን የማያከብር ሰው አሁንስ ገደብ አለፍሽ ምናምን እንላለን አይደለ። እሱ ምንድን ነው ስርዓት አለፍሽ፣ ስርዓት የለሽም፣ ስርዓት አልበኛነሽ እያልን ነው ማለት። ስለዚህ ገደብ አልባ የሚለው መጨረሻ የሌለውም ሊሆን ይችላል፣ ስርዓትን የማያከብር ስርዓት አልባም ሊሆን ይችላል። ስለዚህ መልሳችን ሀና ለ የሚለው ሀመሯ ይሆናል ማለት ነው። ሰላሳ አምስተኛ እንደምን ምንባቡ አገላለጽ ስነ ጽሁፍ ዳሽ ነው ይላል። ሀ የሰው ልጅ ገጠም ገጠመኝ ማንጸባረቂያ፣ ለ የህይወት መልክ መግለጫ፣ ሀመራዋ የተከሰተና ሊከሰት የሚችል ነገር ማሳያ፣ መ ሁሉም መልስ ናቸው። ምንባቡ ላይ ሁሉንም ይገልጻል አይደል? የሰው ልጅ ገጠመኝ ማንጸባረቂያ ነው ይላል፣ የህይወት መልክ መግለጫ ነው ይለናል፣ የተከሰተና ሊከሰት የሚችል ነገር ማሳያ ነው ብሎ ይገልጽልናል። ስለዚህ መልሳችን መ ሁሉም መልስ ናቸው የሚለው ይሆናል ማለት ነው። እንግዲህ እስካሁን ምንባቡ የሰራ ነው፣ ይህንን ይመስላል። ከዚህ ቀጥሎ ደግሞ ግጥም አለ። ግጥሙን በማየት ጥያቄዎችን እንሰራለን ማለት ነው። ግጥሙን እናንብበው። አምሯል ሸገኑ፣ አምሯል ሸገኑ፣ መደሰቻችሁ ዛሬ ነው ቀኑ። አይዞሽ ሙሽሪት አይበልሽ ከፋ፣ ሁሉም ያገባል በየወረፋ እቴ ሀገሬ ልጅ ስሪጉልቻ ከእንግዲህ ቀረ የእናት እንጎቻ ዘመናይ ማርዬ ዘመናይ ማርዬ ስማወጣውልሽ አትጠገብ ብዬ ዘመናይ ናት እርሷ ዘመናይ ናት እርሷ፣ ጫሟ ጥልፍልፍ ሐር ነው ቀሚሷ። ይላል ግጥሞ ይንን ይመስላል። ወደ ጥያቄው እንሄዳለን። ሰላሳ ስድስተኛው እቴ ሀገሬ ልጅ ስሪ ጉልቻ የሚለው ስንኝ ምንን ያመለክታል ይላል። እዚህ ጋ ስናይ ሁሉም ያገባል በየወረፋ እቲ ሀገሬ ልጅ ስሪ ጉልቻ ከእንግዲህ ቀረ የእናትን ጉልቻ ስለዚህ እሱ ምንን ያመለክታል ነው የሚለው ሀ ጉልቻ መስራቷን ለጓዳ መግባቷን አመሯ ትዳር መያዟን መመልስ የለም ይላል ምንድነው መልሱ የሚሆነው ትዳር መያዟን ነው ምክንያቱም ምንድነው የሚለው እቲ ሀገሬ ልጅ ስሪ ጉልቻ ከእንግዲህ ቀረ የእናትን ጉልቻ አይደለ ስለዚህ እናትሽ ቤት አትወኝም ከዚህ በኋላ ባልታገቢያለሽ ራስሽን ትቼ ያለሽ እያላት ነው። ስለዚህ ትዳር መያዟን ነው የሚያመለክተው እንጂ በቀጥታ ጓዳ መግባቷን፣ ጉልቻ መስራቷን አይደለም። ስለዚህ መልሱ ሀመር ውሃ ነው። ሰላሳ ሰባተኛው ይህ ቃላዊ ግጥም የምን ግጥም ነው? ሀ የእርሻ ለ የሰርግ ሀመር የልመና መ የሙሾ ይሄ ይታወቃል አይደል? የታወቀ ግጥም ነው ሲጀመር። ብዙ ጊዜ ምን ሰዓት ላይ ነው የሚባለው? ሰርግ ላይ። ስለዚህ የሰርግ ግጥም ነው ማለት ነው። ይሄ ግጥም መልሱ ላይ ይሆናል። ሙሾ የሚባለው በለቅሶ ሰዓት የሚባል የግጥም አይነት ነው። ሙሾ ተባለ ይባላል አይደል በዜማም ሌሎች ይችላሉ ወይም በግጥም መልክ ብቻ እያለቀሱ የሚያወጡት የግጥም ግጥም ነው ማለት ነው። ሙሾ ሰላሳ ስምንተኛው ቃላዊ ግጥሙ ስንት ስንኞች አሉት ይላል። ስንኙ የግጥሙ አንድ አንድ መስመር ምን ይባላል? ስንኝ ይባላል። እሱን ስንኝ እንቆጥረዋለን ማለት ነው። መጀመሪያ አንድ፣ ሁለት፣ ሶስት፣ አራት አምስት ስድስት ሰባት ስምንት ዘጠኝ አስር። ስለዚህ ስንት ስንኞች አሉት? አስር ስንኞች አሉት ማለት ነው። ሀ ሁለት ለስድስት አመር ውሃ አስር መስምንት ስንት ይሆናል? አስር ይሆናል ማለት ነው። ሰላስተኛው ይህ ቃላዊ ግጥም ስንት ሀረጋት አሉት? ሀረግ የሚባለው ደግሞ አንድ ስንኝ እንደዚህ ነው ብያቸዋለሁ። ይሄ አንድ ስንኝ ና ይሄ ሁለት ስንኝ። ሀረግ ደግሞ ስንኙ ለሁለት ሲካፈል ማለት ነው። አንድ ሁለት ሶስት አራት አምስት ስድስት እያለ የስንኙ ግማሽ አንድ ሀረግ ነው። ስለዚህ አንድ ስንኝ ሁለት ሀረግ አለው ማለት ነው። ስለዚህ ስንኝ ስንት አግኝተን ነበር ቅድም? ስንኝ አስር ነው ካለን ሀረጉ ምን ይሆናል? ሀረግ ስንት ይሆናል? አስር ሲባዛ በሁለት ማለት ነው የስንኙ እጥፍ ሀረግ ይሆናል። ስለዚህ አስር ሲባዛ በሁለት ሀያ ነው። ስለዚህ መልሳችን ሀያ ይሆናል። ወይም መቁጠርም ትችላላል። አምሮ አልሸገኑ አንድ፣ አምሮ አልሸገኑ ሁለት መደሰቻቸው ዛሬ ስንት የሆነ ይሄ ሶስት ዛሬ ነው ቀኑ አራት አይዞሽ ሙሽሪት አምስት አይበልሽ ከፋ ስድስት ሁሉም ያገባል ሰባት በየወረፋ ስምንት እቲ ሀገሬ ልጅ ዘጠኝ ስሪ ጉልቻ አስር ከእንግዲህ ቀረ አስራ አንድ የእናትን ጎቻ አስራ ሁለት ዘመናዊ ማርዬ አስራ ሶስት ዘመናዊ ማርዬ አስራ አራት ስማውጣውልሽ 15 አትጠገብዬ 16 ዘመን አይኗ ትርሷ 17 ዘመን አይኗ ትርሷ 18 ጫሟ ጥልፍልፍ 19 ሀር ነው ቀሚሷ 20 ማለት ነው። ስለዚህ በአጠቃላይ ሀረጎቹ 20 ናቸው ማለት ነው። አርባኛው ቃላዊ ግጥሙ በስንት አርኬ ወይም ማንጓ የተዋቀረ ነው? አርኬ ወይም ማንጓ የሚባለው ደግሞ የግጥሙ ምንድነው? ስድ ንባብ ላይ ሀተታ ንባብ ላይ አንቀጽ እንላለን፣ አይደለ? ለምሳሌ እንደዚህ እንደዚህ ይጽፍና ከዛ አንድ ደግሞ ወደታቸውንም ሌላ ይጽፋል። ከዛ ደግሞ ትንሽ አንቀጽ የተላለፍ ለየብቻ ለየብቻ የሆነ ይሄ አንድ አንቀጽ፣ ሁለት አንቀጽ፣ ሶስት አንቀጽ እንላለን። በግጥም ደግሞ ሄዶ ሄዶ አራት ነጥብ ሲል ይሄ አንድ አንጓ ይባላል ወይም አርኬ ይባላል። ከዛ እንደዚህ ይጽፍና አራት ነጥብ ሲል ይሄ ሁለተኛው እንደዚህ ጽፎ አራት ነጥብ አራት ነጥብ ሲዘጋ አንድ አራት ነጥብ ሲዘጋ ሁለት አራት ነጥብ ሶስት እያለ መቁጠር ማለት ነው። እንቁጠረው የዚህን ግጥም ስንት አርኬ ወይም አንጓ እንዳለው። አምራል ሸገኑ አምራል ሸገኑ መደሰች ዛሬ ነቀኑ አራት ነጥብ አረጋል። ስለዚህ አንድ አንጓ ወይም አርኬ ነው። አይዞሽ ሙሽሪት አይበልሽ ከፋ ሁሉም ያገባል በየወረፋ እዚህ ጋር አራት ነጥብ ጨረሰ፣ የሁለተኛው ነው። እቲ ሀገሬ ልጅ ስሪ ጉልቻ ከእንግዲህ ቀረ እናትን ጎቻ አራት ነጥብ አይደል? ይሄ ሶስተኛው ነው። ዘመናዊ ማርዬ ዘመናዊ ማርዬ ስማወጣውልሽ አትጠገብዬ አራት ነጥብ ጨረሰ። ይሄ አራተኛው አርኬ ወይም ማንጓ ነው። ዘመናዊ ናት እርሷ ዘመናዊ ናት እርሷ ጫማ ጥል ጫማዋ ጥልፍልፍ ሀር ነው ቀሚሷ ብሎ አራት ነጥብ ዘጋ። ይሄ አምስተኛው ነው። ስለዚህ በአጠቃላይ ይሄ ግጥም አምስት አርኬ ወይም ማንጓ አለው ማለት ነው። ስለዚህ ስንት ሆነ ማለት ነው? ሀ አምስት ይላል፣ ለአራት፣ ሐ ሶስት፣ መሁለት። ስለዚህ ስንቆጥር አምስት ነው ይመጣልን። መልሳችን ሀ አምስት ይሆናል ማለት ነው። እሺ ተማሪዎች፣ የዛሬ ቪዲዮ ይህንን ይመስል ነበር። ከቪዲዮ መልካም ነገር እንዳገኛችሁበት የሚጠቅም ነገር እንዳገኛችሁበት ስለ ግጥም ስለ አንቀጽ ወይም ደግሞ ስለ ንባብ ጥያቄዎችን እንዴት በቀላሉ መስራት እንደምንችል ስለ እማሪያዊና ፍካሪያዊ ፍቺ፣ አውዳዊ ፍቺ፣ ቅጥያዎችን እንዴት ገጣጥመን መስራት እንደምንችል ያወቃችሁበት ይመስለኛል ማለት ነው። በሚቀጥለው ደግሞ ሌላ የሞዴል ጥያቄዎችን የሚኒስትሪ ጥያቄዎችን ይዤላችሁ የመመጣ ይሆናል። በዚህ አጋጣሚ የሚኒስትሪ ጥያቄዎች እንዲሰሩ የምትፈልጓቸው ጥያቄዎች እናንተ ጋር ያሉ ወይም ደግሞ የምታገኟቸው ጥያቄዎች ካሉ ከታች ዲስክሪፕሽን ላይ የቴሌግራም ግሩፕ አለ፣ ሊንኩ እዛ ውስጥ በመግባት ጥያቄዎችን መላክ ትችላላችሁ። ሌሎችም እንዲሰሩላችሁ የምትፈልጓቸው ጥያቄዎች ካሉ እየሰራልን በማለት መላክ ትችላላችሁ ማለት ነው። ዲስክሪፕሽን ላይ አለ። ቪዲዮን ላይክ ያላረጋችሁ ሰዎች ላይክ ማድረግ እንዲሁም ደግሞ ሼር ማድረግ ሌሎች እንዲጠቀሙበት ማለት ነው እና እንዲሁም ደግሞ ሰብስክራይብ ማድረግ እንደዚህ አይነት ቪዲዮዎች እንዲደርሳችሁ የደውል ምልክቷን መጫን አይርሱ። በሚቀጥለው ሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው